አዲስ ቋንቋ ለመማር የሚፈልጉ ሰዎች የሚቸገሩባቸው አስር ነጥቦች ዛሬ እነግራችኋል እነዚህ ነጥቦች በደንብ ተንትኜ እነግራችኋለሁ። ማለት አንድ ሰው እንግሊዝኛ በሉት ሌላ ቋንቋ በሉት ለመማር ሲፈልግ የሚቸገርባቸው እኔ በልምድ ያገኘሁትና በተጨማሪ ደግሞ በጥናቶች የተደገፉ ሀሳቦች ናቸው። ስለዚህ አንድ ሰው ለመማር ሲፈልግ አዲስ ቋንቋ ለመማር ሲፈልግ እነዚህን ችግሮች ወይም እነዚህን መሰናክሎች ያጋጥሙታል። አረ እነዚህ መሰናክሎች ገልጬ ብቻ አላልፍም፣ እያንዳንዱ መሰናክል እንዴት ማለፍ እንዳለባችሁ እነግራችኋለሁ። ስለዚህ አዲስ ቋንቋ መማር ከፈለጋችሁ እነዚህ መሰናክሎች የሆነ ቦታ ላይ ያጋጥሟችኋል። ስለዚህ እንዴት ማለፍ እንዳለባችሁ ማወቅ ከፈለጋችሁ ይህን ቪዲዮ ለእናንተ ጠቃሚ ነው። ሄሎ ቢዩቲፉል ፒፕል ነቢል እባላለሁ። ይህ ስፒክ ትዊች ነው። የመጀመሪያው መሰናከል ከምረዳው ይልቅ የምሰማው ብዙ ነው የሚለው ነው። ምን ማለት ነው? አሁን ሀሳቡ ከተረዳችሁት፣ እንደዚህ የምትሰሙት ብዙ ሆኖ ሳለ ግን የምትረዱት ጥቂት ሲሆን አንዱ መሰናከል ነው። ኒካቶ ቋንቋው የእናንተ አይደለም፣ አዲስ ቋንቋ ነው እና የምትሰሙት ነገር ብዙ ነገር ሊሰሙት ይችላላችሁ፣ ግን ምን እንደሆነ የተረዳችሁ አይደለም። ስለዚህ ያን ችግር እንዴት መፍታት እንዳለባችሁ በኋላ ነግራችኋል። ይህ መጀመሪያው መሰናክል ነው። ሁለተኛው መሰናክል ቃላትን አውቃለሁ፣ ግን እንዴት መጠቀም እንዳለብኝ አላውቅ። ይሄ ደግሞ በብዙ ተማሪዎች የተመለከትኩት ችግር ነው። ቃላቶችን እያወቀቸው ልክ ተጠቀሟቸው ወደ አረፍተ ነገር ከታችሁ እስኪ ምሳሌ ስቱ ወይም ምሳሌ ስሩ ቢባሉ ያኔ እፈት ይላል። ይህንን ነገር መሰናከል ወይም ይህን መሰናከል ሊያጋጥማችሁ ስለሚችል እንዴት መፍታት እንዳለባችሁ አሁንም በኋላ የምነግራችሁ ይሆናል። ሦስተኛው መሰናክል ስህተት መስራት እፈራለሁ የሚል ነው ስህተት መስራት እፈራለሁ ማለት አንድ ሰው ሲያወራ የሚያወራው ነገር ምናልባት ስህተት ሊሆ ይችላል ወይም ደግሞ የማይሆን ነገር ተናግሬ እንዳልዋረድ ወይም እንዳላፍር የሚል ሐሳብ አለና ከዛም ፍርሃት ይመጣል። ፍርሃቱ ምን ያደርጋል? ይገድበዋል ማለት። ስለዚህ ይህንንን መሰናክል እንዴት ማሸነፍ ትችላላችሁ በኋላና። አራተኛው መሰናክል ረጃጅም አረፍተ ነገሮች መፍጠር ይቸግረኛል የሚለው ነው። እንግዲህ ስናወራ መጀመሪያ ቃላት አሉ ከዛን ከቃላት እነዚህ ቃላት ወደ ሀረጎች ይለወጣሉ ከሀረጎች አልፎ ደግሞ ወደ አረፍተ ነገሮች ይሄዳል ስለዚህ አንድ ሰው አረፍተ ነገር ማዋቀር ወይም እንዴት መፍጠር እንዳለበት ካላወቀ ምን ሆነ ማለት ነው ተቸገረ ማለት ሀሳቡን አዋቅሮ በአንድ አረፍተ ነገር ወይም በሁለት አረፍተ ነገሮች ወይም ከዛ በላይ በሆኑ አረፍተ ነገሮች ሀሳቡን ማስተላለፍ ይቸግረዋል ስለዚህ ይህንን ችግር ወይም ይህን መሰናክል እንዴት ታልፋላችሁ እናየዋለን አምስተኛው መሰናክል የእንግሊዝኛ ቴንስስ ግራ ያጋቡኛል እንግዲህ እኔ ቀደም ብዬ ስለአዲስ አዲስ ቋንቋ በአጠቃላይ የተናገርኩት። አሁን ግን ያው ቻናሉም የእንግሊዝኛም ስለሆነ እዚ የምትማሩበት ቻናል ስለሆነ በዚህ አጋጣሚ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ምክንያቱ እንግሊዝኛ ከመሰረቱ የምትማሩበት ቻናል ብዙ ነገሮችን የምትማሩበት ቻናል ስለሆነ አሰስቱ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮም ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። እንቀጠ ስለዚህ ምንድን ነው ያልኩት የእንግሊዝኛ ቴንስስ ግራ ያጋቡኛል የሚል ሀሳብ ነው ያለው። ወይም ይሄ መሰናከል አንድ አዲስ እንግሊዝኛ ቋንቋ የሚማር ሰው ይህን ነገር ሊያጋጥመው ይችላል ታዲያ እንዴት ሊፈታው ይችላል እናያለን ስድስተኛው መሰናክል ሁሉንም ነገር ለማውራት ስፈልግ በአእምሮዬ ተረጉመዋለው ከምን ከራሴ የአፍ መፍቻ ቋንቋ ማለት ነው ስለዚህ ይሄ ብዙ ሰው ያጋጥመው ችግር ነው እኔም እንዳልኳችሁ እንዳስተማሪነቴ ብዙ ሰዎች አጋጥሞኛል ልክ የሆነ ጥያቄ ጠይቃቸዋለሁ በአማርኛ ጥያቄ ጠይቃቸውና ከዛ በኋላ ይህንን በእንግዝኛ በሉልኝ ብዬ ብጠይቃቸው ቀጥታ ወደ ትርጉም ነው የሚሄዱት። እንደዚህ እንደዚህ እንደዚህ ከሆነ ይሄዳለው ጎ ከዛ በኋላ ካም ከማለ ከዛን እያለ ትርጉም ውስጡ ነው የሚገባው እንጂ ቀጥታ ሀሳቡ ወደ እንግዝኛ አይወስደው። ስለዚህ ይህንን መሰላከል እንዴት ማለፍ ትችላላቸው የሚለው እሱንም ነግራቸዋለሁ። ወደ ሰባተኛው መሰናክል ደርሰናል። በአፍ መፍቻ ውስጥ ያልተካተቱ እና ለማለት የሚከብዱ ድምፆች አል በትክክል ነው። ይሄ ምን መሰናክል ሊያጋጥም ይችላል? በተለይ በእንግሊዘኛ ወይም ሌላ ቋንቋዎች ላይ ትንሽ ለማለት የምንቸገርባቸው ድምጾች ይኖራሉ። እነዛን ድምጾች እንዴት ማለት እንችላለን? ምክንያቱም እያንዳንዱ ቋንቋ የራሳቸው ድምጾች አላቸው። አሁን አንዳንድ በአረበኛ ትንሽ የሚከብዱ ቃላቶች የሚከብዱ ድምጾች አሉ። በእንግሊዘኛም እንደዛው። ለምሳሌ ሚሎን ቮይስለስ ች የምትባል አለች። በአረበኛ ደግሞ እንደ ሀ፣ እንደ ራ እነዚህ የሚባሉ ሳውንዶች አሉ። ስለዚህ እነዚህን ከበድ ስለሚሉ ለእኛ ያው ለኢትዮጵያኖች ትንሽ ከበድ ይለ እነዚህ እንዴት እናውጣቸው እነሱ ነው የሚቸገ ይሄ መሰናክል ሆነብኝ የሚሉ ሰዎች አሉ። ይህንን መሰናክል እንዴት ማለፍ እንደሚችሉ የምነግራቸው ይሆናል። ስምንተኛው እና ብዙ ሰው የሚወድቅበት መሰናከል ነው። ብዙ ቃላቶች እሸመድዳለሁ ግን ቶሎ እረሳቸዋለሁ። ይሄም አለ ይሄ መሰናከል አለ። ማለትም አንድ አስተማሪ ለተማሪው ምን ይለዋል? በቃ ዛሬ ሁለት ቃላትን ተምራሃል እነዚህ ቃላቶች እንዳትረሳ ብሎ ይሸኘዋል። ከዛ ይሄዳል በተወሰነ ሊቃ ወይም ደግሞ ከአንድ ሰዓት በኋላ ከሁለት ሰዓት በኋላ ብትይቁት የለ ተረሳ። ይህንን ነገር እንዳይፈጠር ወይም ደግሞ መርሳት ቃላቶችን አውቃችሁ እንዳትረሷቸው ምን አይነት ቴክኒክ መጠቀም እንዳለባችሁ ምን ማድረግ እንዳለባችሁ፣ ምን ሜትድ መጠቀም እንዳለባችሁ የምነግራችሁ ይሆናል። ዘጠነኛው መሰናክል በእንግሊዘኛ ልምምድ የማደርገው ሰው የለም የሚሉ ምትኖች ያው የሚባል ኦኬ ሰው ሰው ከሌለ ከሰው ጋር ማላወራ ከሆነ ምን ያደርጋለሁ? ያው የተማርኩትን ነገር ይጠፋብናል። ይሄንንም ይሄንንም በእርግጠኛነት ማንኛውም አስተማሪ ብትጠይቁት ያለ ፕራክቲስ እንግሊዝኛ ወይም ሌላ ቋንቋ አይለመድ ወይም ያለ ልምምድ አይለመድ። ስለዚህ ሰው ከሌለ እንዴት ለማመድ ይችላለሁ ታዲያ? የሚለው መሰናከል አለ። ይሄንንም መሰናከል መፍትሔ አለው እናየዋለን። አስረኛውና መጨረሻው መሰናከል መልእክቶችን አነባለው ግን ሙሉ ሀሳቡን አልረዳም። መልክቶች፣ በተለይ በቴክስት ወይም በጽሁፍ የሚላኩ መልክቶችን አነባለሁ ወይም እንትና ያለው፣ ግን ሙሉ ሀሳቡን አልረዳም። ይህንን ሊያጋጥማችሁ ይችላል። ብዙ በተለይ በኢሜይል ደረጃ ከበድ ያሉ ኢሜይሎች ሰፋ ያሉ ኢሜይሎች ሲጻፉ፣ ሰፋ ያለ ቴክስት ሲጻፍ፣ በስልክ የሚላክላችሁ ቴክስቶች ሊኖሩ ይችላሉ። ሀሳቡ፣ ሙሉ ሀሳቡ እንዴት ትረዳላችሁ የሚለው ብሬክ ዳውን እንዴት ማድረግ እንዳለባችሁ እንዳልኳችሁ በዛሬ ቪዲዮ የምነግራችሁ ይሆናል። ስለዚህ እነዚህን አስር መሰናክሎች እንዴት መሻገር እንደሚችሉ በቅደም ተከተል እናያቸዋለን። የመጀመሪያው መሰናከል መፍትሄ፣ ከምረዳው ይልቅ የሚሰማው ብዙ ነው። ማዳመጥ በጣም ወሳኝ ነው። የአንዱ የቋንቋ ማንኛውም ቋንቋ ቅርንጫፍ ነው። ማዳመጥ አለ፣ መጽሐፍ አለ ማንበብ አለ መናገር አለ እነዚህ አራት ቅርንጫፎች ማንኛውም ቋንቋ ላይ መካተት አለባችሁ ብዬ አምናለሁ አሁን የማዳመጡ ላይ ስንመጣ አዳምጣለሁ ግን የምረዳው ነገር በጣም ጥቂት ነው ማሰብ ያለባችሁ እናንተ ማዳመጥ ያለባችሁ ነገር ምንድን ነው በእናንተ ሌቪል ላይ ወይም ደግሞ ስሎ የሆነ ኤንግሊሽ በጣም ፈጣን የሚሉ ሰዎች ማለት አሁን ፖድካስት አዳምጡ ብዬ ከዚህ ፊት ነግራችኋል ነው ፖድካስት ስታዳምጡ አንዳንድ ስሎ ወይም በቀስ ብሎ የሚያወሩ ፖድካስቶች ሰዎቹ ራሱ አቅራቢዎቹ የሚያወሩ ቀስ ብሎ የሚያወሩ ሰዎች አሉ። እነሱን ማዳመጥ በደረጃችሁ ማለት ነው፣ ጀማሪ እስከሆናችሁ ድረስ። ከዛ በኋላ ሶስት አይነት የማዳመጥ ደረጃዎች አሉ። የመጀመሪያው ደረጃ ምንድን ነው? በጠቅላላ ዝም ብላችሁ ለምሳሌ የ10 ደቂቃ ቪዲዮ ሊሆን ይችላል፣ ወይም የ5 ደቂቃ ቪዲዮ ሊሆን ይችላል። አሁን ለመረዳት አደለም ምታዳምጡ፣ በቃ ዝም ብላችሁ አዳም ጆሮችሁን እንዲለምደው ማለት ነው። ሁለተኛው ላይ ስደግሙት ማለት ነው፣ ቪዲዮውን ወይም ኦዲዮም ሊሆን ይችላል። ስደግሙት ምን ፎከስ ታደርጋላችሁ ዲቴል ነገሮችን ታዳምጣላችሁ። መጀመሪያ ላይ ዝም ብሎ ኦቨር ጀነራል ሊስኒንግ ይባላል ማለት፣ ሁለተኛው ላይ ግን ዲቴል ነገሮች ወይም ደግሞ በደንብ መረጃ ያላቸው ነገሮች ላይ መስማት ትጀምራላችሁ ማለት ነው። በሶስተኛ ደረጃ ቪዲዮ ከሆነ በስክሪፕት ወይም ደግሞ በሰብታይትል መመልከት ይኖርባችኋል። ስለዚህ ሶስት ጊዜ ታዳምጣላችሁ። አንድን ቪዲዮ ሶስት ጊዜ አንደኛው በደፈናው፣ ሁለተኛው ደግሞ በምን ታደርጋላችሁ? ዲቴሉን ትፈልጋላችሁ። ዲቴል ነገሮች ማለት ወሳኝ ወሳኝ የሚባሉት ነጥቦች ላይ ፎከስ ታደርጋላችሁ። ሶስተኛው ደግሞ ሙሉ ቪዲዮን ትመለከታላችሁ ግን በሰብታይትል ወይም ደግሞ በተጻፈው ስክሪፕት ላይ ትሄዳላችሁ ማለት ነው እነዚህን ካረጋችሁ በኋላ ደግሞ ምን ታደረጋላችሁ ከዛ በኋላ ምናልባት ተጨማሪ ነገር እዚህ ጋር ሻዶ ማድረግ ትችላላችሁ ወይም ሻዶ የሚባል ቴክኒክ አለ እነሱ ያሉትን ነገር ደግማችሁ ከነሱ ጋር ማለት ስለዚህ የማዳመጣችን ችሎታ ምን እያደረጋችሁ ነው ማለት በደንብ ካዳመጣችሁ በደንብ ከሰማችሁ ምን እያሉ እንደሆነ በታች በስክሪፕት ላይ ስለምታዩት እየተረዳችሁ ትመጣላችሁ። ያላወቃችሁት ቃል ሲኖር ደግሞ ምን ታደረጋላችሁ ማለት ነው? ከስክሪፕቱን ወስዳችሁ ወይም ከሰብታይት ወስዳችሁ ቀጥታ ጽፋችሁ ይህ ቃል ምን ማለት ነው ብላችሁ ያኔ መፈለግ ትጀምራላችሁ። የቃሉን ትርጉም ታገኛላችሁ ማለት ነው። መፍትሔው ተፈታ አይደለም? በዚህ ይሄ የመጀመሪያው መሰናክል ፈታ ነው ማለት ነው። ወደ ሁለተኛው መሰናክል እንሂድ። ሁለተኛው መሰናክል ቃላትን አውቃለሁ፣ ግን እንዴት መጠቀም እንዳለብኝ አላውቅም የሚሉ ሰዎች የሚያጋጥማችሁ መሰናክል አለ። ይህ መሰናክል እንዴት መፍታት አለባችሁ? መጀመሪያ ቃላትን መጣጥላችሁ አትመልከቱ። ይሄ ኦልሞስት ወደ አራተኛ ጊዜ ወይም አምስተኛ ጊዜ ስልም በተለያዩ ቪዲዮዎች ገልጨዋል፣ ግን ደግሜ የምለው ነገር ነው። ቃላቶች ተነጣጥሎ ከተመለከታችሁ ምን ይሆናል መሰላችሁ? ቃላቱ ቃሉ ብቻ ሚኒንግ አይሰጣም። የግድ ከሌላ ነገር ጋር ማያያዝ አለባችሁ፣ ወይም ከዛ ቃል ጋር በተለምዶ ሁል ጊዜ የሚቀርብ ነገር ወይም የሚመጣ ነገር ማወቅ አለባችሁ። ዳስ ኮል ቻንክ ቻንክ ይባላል። ቻንክ ማለት ጥምረት የተገናኙ ቃላት ማለት ነው። ሁልጊዜ ማይለያይ፣ ሌላም አገላለጽ አላቸው ካሎኬሽንስ ይበላሉ። ስለዚህ ቴክ ሪስፖንሲቢሊቲ፣ ቴክ እና ሪስፖንሲቢሊቲ አይተፍም፣ አንድ ላይ ይመጣሉ። ብዙ ጊዜ አይደለም። ስለዚህ ን ብሎ ሊቀጥል ይችላል። እነዚህን አንድ ላይ ነጣጥለን ኢን ብቻ ከምናይ ብለን ዝም ብለን ከምናይ ከዛን ፈርስት ብቻውን ከምናይ ታይም ብቻን ከምናይ አንድ ላይ ያስቀምጠናቸው በተለምዶ ይህንን ቻንክ ይህን ሀረግ ማወቅ ይጠበቅባቸዋል። ቃላቶችን ነጣጥላችሁ አትመልከቱ። ስለዚህ ስትጽፉ ወይም ኖትቡካችሁ ላይ ወይም ደብተር ካላችሁ ደብተራችሁ ላይ ስጽፉ ቃሉን ብቻ ነጥላችሁ አትመልከቱ። ቃሉ ከነ ኮሎኬሽኑ ወይም ከሚስማሙት ቃላት ጋር አንድ ላይ ጻፍ ጻፍ ከተለያዩ ሀሳቦች ጋራ የምትገልጹ ስትጠቀሙ ምን ይሆናል ማለት ነው እነዚህን ቃላት በተለያዩ ኮንቴክስት ውስጥ ስለምታዩዋቸው መች እንዴት መጠቀም እንዳለባችሁ ያኔ ትረዳላችሁ ማለት ነው። ሶስተኛው መሰናከል ስህተት መስራት እፈራለሁ የሚለው መሰናከል ነው። ስህተት መስራት የመማር አንዱ አካል ነው። ሰው ሲማር ከስህተቱ እየተማረ ነው። እኛም በህይወት ስንኖር መቼም አሁን አንድ ሰው ከእናቱ ሆድ ሲወጣ ማለት ነው ምንም አይነት ስህተት ኖሮበት እዚሁ ደረጃ ደረሰ ማለት አንችልም። እየተሳሳተ ከስህተቱ እየተማረ እያረመ ከዛ በኋላ ይሄዳል። ሌላ ደግሞ አዲስ ስህተት ይመጣል፣ ወይም ሌላ ችግር ይፈጠራል። ከዛን ከዛ ስህተት ደግሞ ድጋሚ ይማራል። ቋንቋም ተመሳሳይ የሆነ ሂደት አለው ማለት እናንተም እየተማራችሁ ያላችሁ ምን ስህተት ያጋጥማችኋል። ስህተት መስራት መፍራት የለባችሁ አንደኛው፣ እሱ ሁለተኛ ደግሞ ስህተት እንዳትሰሩ ከፈራችሁ ማወቅ አለባችሁ አይደለም። ስለዚህ የምታውቁት በምንድን ነው? መጀመሪያ ስህተቱን ስሩና ስህተቱን ስታርሙት፣ ወጣችሁ ስታወሩ ስህተቱን ደግማችሁ አትሉማ። አይደለም። ስለዚህ ከራሳችሁ ጋር ስፒኪንግ ላይ በተለይ በስልካችሁ አማካኝነት እስኪ ዝም ብላችሁ ደጋግማችሁ ቀደም መጀመሪያ ያየ ነው የመፍትሄ አለ አይደለ? ሻዶዊንግ ላይ መታረቁበት ብላችሁ ከዛ በኋላ ስህተት ካለ ታያላችሁ። እሱ አንዱ መፍትሄ ነው። ሌላኛው ደግሞ ልክ ከኤአይ ጋራ ኤአይ ልክ አሁን ይሄን ነገር ጻፉለት፣ በቴክስት በቻት ጂፒቲ ወይም ሌላ አፕሊኬሽኖች አሉ። እዛ ላይ የፈለጋችሁትን ስህተት ነው ብላችሁ ያሰባችሁ ወይም ደግሞ ነው አይደለም ብላችሁ ከተጠራጠራችሁ ጻፉትና ከዛ በኋላ ኢዝ ዚስ ሰንተንስ ኮረክት ብላችሁ ወይም ይህን አረፍተ ነገር ትክክል ነው ብላችሁ ስጽፉለት ያኔ ትክክል ነው ወይ ደግሞ አይደለም፣ አይደለም ካለ ከነ መረጃው ይነግራችኋል። ማለት ከነ ትክክለኛው መንገድ እንዴት ማስተካከል እንዳለባችሁ ይነግራችኋል። ስለዚህ መፍትሄው እዚሁ አገኛችሁ ማለት ነው። አራተኛው መሰናከል ምን ነበረ? አረፍተ ነገሮችን መፍጠር ይቸግረኛል ባይ። ወይ አረፍተ ነገሮች በጣም ሲምፕል ናቸው ለመፍጠር ማለት ነው። አጠር ያለፍተ ነገሮችን መፍጠር በጣም ቀላል። እናንተ ፎከስ ማድረግ ያለባቸው ምንድን ነው በሶስት ነጥቦች ላይ ነው። ሁልጊዜ አረፍተ ነገር ስትፈጥሩ ወይም አንድ ሀሳብ ስታወሩ፣ ሰፋ አድርጋችሁ እንድታወሩ መጀመሪያ አይዲያው ወይም ደግሞ ሀሳቡ ለምሳሌ አይ ኢንጆይ ሪዲንግ ቡክስ ይሄ አንድ አንድ ሀሳብ ነው። ስለዚህ ምን እያደርጋቸው መጽሐፍቶችን ማንበብ ደስ ያሰኘኛል እያላቸው አደለ ከዛ በኋላ አይዲም ከተናገራችሁ በኋላ ወደ ዲቴይል ትመጣላችሁ ወይም ደግሞ ዋይ ለምን ለምን መጽሐፍ ማንበብን እንደሚያረካችሁ መናገር ነው የምትጠበቅባችሁ ስለዚህ ኢት ሄልፕስ ሚ ቱ ሪላክስ ካላችሁ እንድረጋጋ ይረዳኛል ያላችሁ ነው ስለዚህ ምን አረጋችሁ አይ ኢንጆይ ሪዲንግ ቡክስ ኢት ሄልፕስ ሚ ቱ ሪላክስ አያችሁ ከዛ በኋላ ደግሞ መጨረሻ ምን ታደርጋላችሁ ኤግዛምፕል መጠን መጨመር ትችላላችሁ ስለዚህ አርፍተ ነገራችሁን ሰፋ ሰፋ አድርጋችሁ ሄዳችሁ ማለት ነው በሶስት ነጥቦች አይዲያ ዲቴይል ከዛን ኤግዛምፕል ፎር ኤግዛምፕል አይ ሪድ 20 minutes every night ። ስለዚህ ምን አደረጋችሁ ማለት ነው በአንድ አደረጋችሁ ማለት አንድ አረፍተ ነገር ብቻ ጀምራችሁ ሀሳቡ ዛለ፣ ከዛው ሀሳብ ተነሳችሁ ምክንያቱ ከዛ በኋላ ምሳሌው፣ ከዛው ከሀሳባችሁ ጋር የሚገናኝ ምሳሌ ማቅረብ ነው። ከዛ ምን ሆነ ሰፊ የሆነ ሀሳብ ገለጻችሁ ማለት፣ በአንድ ትንሽ አረፍተ ነገር አልተገደባችሁም ማለት። በዚህ መልኩ ማስፋት ትችላላችሁ። አምስተኛው መሰናክል የእንግሊዘኛ ቴንስስ ግራ ያጋቡኛል የሚለው ነው ቴንስስ ግራ ያጋባለ ወይስ አይደለም? እሱ ራሱ ቻለ አጠራጣሪ ጥያቄ ነው። ዋናው ማሰብ ያለባችሁ እኔ ቴንስ ስታስባችሁ ማለት ነው፣ ሶስት ነገሮች ናቸው ማሰብ ያለባችሁ። ሁል ጊዜ ስናወራ ሶስት ጊዜያት ነው ፎከስ የምናደርገው አይደለ? የምናደርገው ምንድን ነው አሁን ወደፊትና አለ ያለፈውን ታሪክ። ከነዚህ ሶስት ጊዜያት አያልፉም። ምናልባት የአወቃቀሩ ጉዳይ ሊሆን ይችላል። እናንተም ስታስቡት ከስትራክቸሩ ከማሰብ ይልቅ ለምን እንደምትጠቀሙት ማሰብ ነው ማስታወስ ያለባችሁ ማለት ለምሳሌ ፓስት ስናወራ ሁል ጊዜ የአለቀ ክንውን ወይም ያለውቀ ጉዳይ ነው ተከናውኖ ያለቀ ጉዳይ ነው ስለ ፕሬዘንት ስናወራ ደግሞ ስለ ሀቤት ወይም ደግሞ ልማዶችን ወይም ደግሞ እውነት የሆኑ ነገሮችን ለመግለጽ ስንፈልግ ፕሬዘንት ብዙ ጊዜ እንጠቀማለን ስለ ፐርፌክት ቴንስ ስናወራ ደግሞ ከኮኔክሽን ጋር በተገናኘ ነው ከነበረው ነገር እና ከአሁኑ ነገር እና ከወደፊት ያለው ነገር ለምናገናኝባቸው አርፍተ ነገር ወይም የቴንሲስ አይነቶች ፐርፌክት ተንስ ይባላሉ። ኮንቲኒወስ ደግሞ ስንላቸው ኢን ፕሮግረስ ወይም ደግሞ እየተከናወኑ ያሉ ጉዳዮች ናቸው ብላችሁ በዛ መልኩ ካሰባችሁ በጣም ቀላል ይሆንላችኋል። ስድስተኛው መሰናክል ጋር ደርሰናል። እንዴት መፍታት እንዳለባችሁ ሁሉም ነገር በራሴ ቋንቋ መጀመር አስተወርጉሜ ከዛ በኋላ ወደ እንግሊዝኛ ወስደዋሉ። ይሄ እንዴት መፍታት እንዳለባችሁ ምታውቃላችሁ። በዙሪያችሁ እንግሊዝኛ ሊከባችሁ ይገባል፣ በቲቪ በስልካችሁ የምትስሟቸው ነገሮች በዜና በኑት በምንም አይነት መልኩ በዙሪያችሁ ያለው ነገር በሙሉ እንግሊዘኛ መሆን አለበት። ከዛን አይምሯችሁም በእንግሊዝኛ እንድታስቡ ያደርጋል። እና ሁልጊዜ ቤታችሁ ላይ ስራ ቦታ ላይ ያያችሁት ነገር ያን ነገር በእንግሊዝኛ ምን እንደሆነ ጥቀስ። ካላወቃችሁ መጀመሪያ አወቁ፣ ከዛ በኋላ ከቻላችሁ ደግሞ ለጥፉበት፣ ስቲከር እንዳትረሱት ማለት ነው። ዶር፣ ሃውስ፣ ላይት፣ ቼር፣ ካሜራ ብላችሁ ልክ ስታወሩ አይምሯችሁ ምን እያደረገ ነው ማለት ነው። በእንግሊዝኛ አስቡ እያለ ነው ማለት ነው። ከትራንስሌቲንግ ወይም ደግሞ ከመተርጎም ይልቅ በጭንቅላታችሁ እንግሊዘኛ ቀጥታ እንድታስቡ በዚህ መልኩ ራሳችሁን አይምሯችሁ ትሬን ያደረጋችሁ ወይም ደግሞ እያለማመዳችሁት ነው ማለት ነው። ሰባተኛው ጋር ደርሰናል። ሰባተኛው መሰናከል ደግሞ ምን ነበረ? ለአፌ የሚከብዱኝ ድምፆች አሉ የሚል አለ። ትክክል፣ እንዳልኳችሁ ከባድ ከባድ የሚባሉ ትኖች አሉ። እነዚህም በልምምድ የሚመጡ ናቸው። በእለት ተዕለት ህይወታችሁ ላይ ስትለማመዱ፣ እፍ የሚለውን ድምፅ ከተለማመዳችሁ ምን ሆነ ይቀልላችኋል። ኦኬ ሰው መለማመድ ብቻ ነው የሚጠበቅባችሁ ማለት ነው። በየ ጊዜው የከበራችሁን ድምፅ መልመድ ይኖርባችኋል። ስምንተኛው መሰናከል ቃላቶችን እንትን አደርጋለሁ እማራለሁ፣ ወይም እሸመደዳለሁ ግን ከተወሰነ ጊዜ በኋላ እራሳችኋለሁ አለ። ይህን ቴክኒክ ተጠቀሙ። የመጀመሪያው ቀን ተጠቀሙበት፣ ያንካል የመጀመሪያ ያወቃችሁበት ከ ከዛን በሶስተኛው ቀን ተጠቀሙበት፣ ከዛን አልፋችሁ አልፋችሁ በስድስተኛው ቀን ተጠቀሙበት፣ ከዛን በ የሚቀጥለው ሳምንት ላይ ሳምንት አልፎ ማለት ነው ተጠቀሙበት። ሳምንት አልፎ ከስድስተኛው ቀን አልፎ ሳምንት ቆጥራችሁ ተጠቀሙበት። ግን እሱም ብቻ አልምን ይህን ቴክኒክ አንዱ ነው። ሁለተኛው ደግሞ በ24 ሰዓት ውስጥ ባወቃችሁት፣ ያን ቃል ባወቃችሁት በ24 ሰዓት ውስጥ ወዲያውኑ ተግባር ላይ መዋል አለባችሁ። ቴክስት ጻፉለት ለጓደኛችሁ፣ ወይም ደግሞ ኢሜል ጻፉ ለአንድ ብታቁት ሰው ወይም ለራሳችሁ የሆነ ሜሴጅ ጻፉ። እዛ ውስጥ ያን ቃል አካታችሁ አፉ። ከዛ በኋላ ያን ቃል ለመጥፋት ወይም ለመርሳት ያለው አጋጣሚ ይቀንሳል ማለት ዘጠነኛው ከሰዎች ጋር ልምምድ እፈልጋለሁ፣ እንዴት ልልማመድ እችላለሁ፣ ሰው የለኝም የሚል መሰናክል አለ። ይሄ ቴክኖሎጂ ፈቶታል። ቀደም ብዬ ከዚህ በፊት በሰራሁት ቪዲዮ ነበረ፣ ቻትጂፒቲ ልክ እንደ ሰው ማውራት ትችላላችሁ፣ መለማመድ ከፈለጋችሁ። እንደውም ስትልማመዱ ከተሳሳትኩኝ አስተካክለኝ ብላችሁ መጀመሪያ ብትነግሩት ከዛ በኋላ ወይም እንግሊዝኛ በደንብ አልችልም ብላችሁ ከዛ በኋላ ለአወር አፈልጋለሁ ግን እንግሊዝኛ በደንብ ትክክል ሳልሆነ አስተካክለኝ ስትሉ ንግግር ትጀምራላችሁ። ንግግር ጀመራችሁ ማለት ፕራክቲስ እያደረጋችሁ አይደለ? ዞሮ ዞሮ ግዴታ ሰው ሙሉ ካለ ሰይ፣ ከሌለ ግን በስልካቸው አማካኝነት ምን ለማመቅ ትችላላችሁ። የመጨረሻው የሚላክልኝ ንባብ አነባለሁ ወይም መልእክት አነባለሁ፣ ግን ሙሉ ሀሳቡ ላደረዳ ልክ ቅድም ላይ ከማዳመጥ ጋር የመጣነው ነው። ብሬክ ዳውን አለ ወይም ደግሞ ያደረግነው ድርጊት አለ አይደለ? መጀመሪያ እስካናርጉት የተላከላችሁ ነገር ዝም ብላችሁ ስካን አድጉት ነበብ ነበብ ነበብ አርጉት ስድ ንባብ ማለት ነው። ከዛ በኋላ ዲቴል ላይ ገቦ ፎከስ ማድረግ ያለባችሁ ዋና ዋና ቃላቶች አሉ አይደለ? ይሄ የሙሉ ሀሳቡን የሚገልጹ ቃላቶች አሉ። ከዛ በኋላ መጨረሻ ላይ ማንን አሁን ሰብጀክት ማን ነው? ወይም ድርጊት የሚያደርገው ሰው ማን ነው? እንዲደረግ የተፈለገው ሰው ማን ነው? ስለዚህ ግሶችን፣ ድርጊት ፈጻሚ፣ ድርጊት ተቀባይ የሚሉ ሀሳቦች እዛው አረፍተ ነገሩ ላይ ወይም በተላከላችሁ መልእክት ላይ ስትመለከቱ መልእክቱ ምን እንደሆነ እየተረዳችሁ ትመጣላችሁ። እናም ሁል ጊዜ ማሰብ ያለባቸው ኮኔክተር የሚባሉ ነገሮች አሉ። ሀወቨር፣ ኦልዞ፣ አክቹዋሊ፣ ቤዚካሊ እነዚህ የምንጠቀማቸው ለአንድ ሀረት ሀሳብን ለማገናኘት ወይም ደግሞ ሀሳብን ለመግለጽ እንጠቀምባቸው። አድቨርስ ብለን እንጠራችኋለን ወይም ደግሞ ሊንኪንግ ወርድስ ብለን እንጠራችኋለን። እነሱን ፎከስ አታ እነሱን ፎከስ ጋራያችሁ ሀሳቡን በሙሉ ትረዳላችሁ ማለት ውድቅ የሆነ ሀሳብ ነው፣ ፖዘቲቭ የሆነ ሀሳብ ነው፣ አሉታዊ የሆነ ሀሳብ ነው ነገቲቭ የሆነ ሀሳብ ነው የሚለው እዛው ማየት ትችላላችሁ። እሺ፣ ይሄው መሰናክሎችን ነገርኳችሁ፣ እንዴት ማረፍ እንደሚችሉ ነገርኳችሁ። የዛሬ ቪዲዮ በዚህ ተጠናቀቀ። ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ በቸርንቆይ፣ ሰላማችሁ ይብዛልኝ።